ባለፈው ገድያት የዛሬ ሦስት ዓመት ነፍሷ ለፍርድ ቀርባ ነበረ ከዛ ቅዱስ ገብርኤል ተከራክሯስ መለሳት እሷም ታውቃለች ከዛ በኋላ እኔ አስተምራታለሁ አለ ቅዱስ ገብርኤል በዙፋኑ ቆሞ እኔ አስተምራታለሁ ትቀበለኛለች ምላትን ስለዚህ መልሱልኝ የምትሰራልኝ ስራ አለ ብሎ ተማጸነ ሰይጣን አትመለስም ይሄን ያህል እድሜ ባለም ኑራለች ቢልም ቅዱስ ገብርኤል ግን እባክህ ጌታዬ የምትሰራልኝ ስራ እፈልጋታለሁ፣ እኔ አስተምራታለሁ ከዚህ በኋላ አለ በቃ ክርስቶስም እሱን ሰምቶ መለሳት። ስትነቃ ምን እንደተፈጠረ ስለገባት ከዛ በኋላ ሶስቱን ዓመት ሙሉ በጽናት አንድ ቀን አትተኛም። ሳማት ራሷን እንደዚያ ስራ ትሰግዳለች። ስግደት አይቀርም። በቃ እዛ ቤት የጠላሁት ነገር ስግደት ነው። ስትጸልይ ኳላሽ ተቀምጫለው ታይሻለው ላታለው ከዛ ደንግጣ ስዞር ታጣኝና በአራቱም አቅጣጫ ጸሎት ቤቱን ታማትብብኛለች። ከዛ በኋላ ግን ጠባቂ አቆመችብኝ። ቅዱስ ሚካኤል ተዋጊነህ በቃ ከጀርባ ይቁም ከጀርባሽ ነኝ የሚለኝን አልጋ ስር ዘንዷለሁም መጣው ስላትም አትዞርም ቅዱስ ሚካኤል ከጀርባ አለና አትፈራም በቃ ዝንብላ ነ ዳሽ ተዘጋጅ ተንበከፉ

ብሏሉ ስጀሉ ታቀኛለች ግን ትጸልይልኛለች እጅ ወደ ላይ እንኳን ተሳካላት። በቅዱስ ሥላሴ ስም በቅዱስ ሥላሴ ስም በኢየሱስ ክርስቶስ ስም ለዘላለም እቺን ሴት ነፍሷን ለቀን፣ መንፈሷን ለቀን፣ ስጋዋን ለቀን፣ ደሟን ለቀን፣ በሽታችን ይዘን ወደ ሲኦል እንገባለን። በወላዲታ አምላክ ስም ለዘላለም በድሏ ላይ አንቆምም። በጤኑ አገኝ አንመጣም። ተገዝተናል። በቅዱስ ሚካኤል ስም ቃል እንገባለን። በቅዱስ ገብርኤል ስም ሁላችንም የዛር መንፈስ የነጠላ መንፈስ የቡዳ መንፈስ የመተት መንፈስ ሁላችንም እርኩሳን መናፍስት ወደ ሲኦል እንገባለን። በቅዱስ ጊዮርጊስ ስም በሲኦል ታስረናግ በጦሩ ይውጋን ሰባ ጊዜ ጩምናውጡ ቶሎ እግዚአብሔር ይሰጻችሁ ተነሽ። ማሰላጥ ያ እግዚአብሔር ይፍታ። ተነሽ ተነሽ ተነሽ። ሰላም ነሽ። እንዴት ነሽ? እምነትሽ ነው ያዳነሽ። ነሽ ተጋድሎሽ ነው ያዳነሽ። እንኳን ደስ አለሽ እ እንዴት ነው ትግሉ? ይከብዳል፣ ግን ከእግዚአብሔር ጋር ሲሆን አይከብድም። ሁሉም ነገር እኔ እግዚአብሔርን በማግኘት ውስጥ ነው እንጂ ለመንፈስ ብዬሽ አይደለም። ለመንፈሱ ጋር እሺ፣ አይደለም ዝም ብለሽ ነው እግዚአብሔርን ስለማግኘት። እሞታለሁ ብዬ ስለምፈራ ስለ ነብሴ እያልኩ ነው እንትን የሚለው እንጂ ስለምናፍስት አይደለም። የሚገርም ነው። እቺ ሴት ለሁላችንም ትምህርት ነው ምትሆነው። ብዙዎቻችን የምንጸልዩ የምንሰግደው አጋንንት ሰይጣን ከኛ እንዲወጣ እንዲርቅ፣ ወይ የሆነ ፈተና ሲደርስብን ነው የምንጸልየው፣ ፈተናውን እንዲርቅልን። ግን ዝም ብሎ እግዚአብሔርን ማመስገንና እግዚአብሔርን ማምለክ ጠላትን፣ አጋንንትን፣ ሰይጣንን፣ በሽታን ነገሮች ሁሉ ከእኛ ያስወግድልናል። እኛ ስራችን ምስጋና ነው፣ ምስጋና ብቻ። እኛ ስራችን አምልኮ ነው፣ አምልኮ ብቻ። ፈተና ስላለ አይደለም አጋንን ሰይጣን በህይወታችን ስላሉ አይደለም። ምስጋናና አምልኮ ሁል ጊዜ ማቅረብ አለ። በህይወታችን ሁል ጊዜ ደስተኞች ስለውና አይገም እናመሰግነው፣ ወይን ስራ ዘንን አይገም፣ ሁል ጊዜ እናመሰግናለን። ሁል ጊዜ እግዚአብሔርን እናመልካለን። በእምነት ስናመሰግን በእምነት ስናመልክ እግዚአብሔር እግዚአብሔር ያድንናል። አያችሁ፣ እግዚአብሔር በአንድም በሌላም ያስተምራል። የአንዳንዶች ህይወት ለብዙዎች ምሳሌ ይሆናል ለብዙዎች ትምህርት ይሆናል። ብዙ ሰው ምናልባት እኛ ኮ ማናቆ የእኛን ህይወት እያዩ ብዙዎች ሰዎች ይቀየራሉ፣ ብዙዎችን ከመጥፎ መንገድ እንመልሳለን። እግዚአብሔር የእኛን ህይወት ለብዙዎች ትምህርት አድርጎ ያሳይልናል። እንደዚህ ነው። በተራራ ያለች ከተማ ልትሰወር አትችልም ያለው የእኛ ህይወት እንደ ተራራ የገዘፈ ቅድስናችን፣ ጸጋችን፣ በረከታችን የገዘፈ ከሆነ ከማንም ሊሰወር አይችልም። ስለዚህ ሰዎች በዙሪያችን እንዲሁም ይጠለላሉ። ብዙዎች ከበረከታችን ይካፈላሉ፣ ከሰላማችን ከፍቅራችን ይካፈላሉ፣ ከሞገሳችን ይካፈላሉ። ልጆቻችንም እንደዛው። ስለዚህ በመጋደል ህይወት መኖር እንዲህ አይነት ምሕረትና ፈውስን ይቅርታን ከእግዚአብሔር ያመጣል። ስለ ስጋ ማሰብ ሳይሆን ስለ ነፍስ ማሰብ ይጠቅማል። ስለ ነፍሳችሁ አስቡ ነው እንጂ ስለ ሥጋችሁ ብቻ አስቡ አተባለ የነፍስ ነፍሳችን ስናስብ እግዚአብሔር አምላክ ስለ ሥጋችን የሚሆንልን ነገር እግዚአብሔር አምላክ ይሰጠናል። ከማንም አንሰ እንድንኖር እግዚአብሔር አይፈልግም። ግን ቅድሚያ ማስቀደም ያለብንን ማስቀደም ያለብን